እውነት ለመናገር ይሄ ፎቶ ህዝቡን ያነጋገረ ነው፣ በኤፍቢ ላይ እና እኔም ለምን አንድ አንድ ነገር አለን ብዬን ይሄን ፎቶ ይዤ የመጣሁት። የእውነት ለመናገር የዱባይ መንግስት ይለያል። እውነት ስነግራችሁ ለሰው ያለው ክብር፣ ለኢትዮጵያ ያለው ክብር፣ ለኢትዮጵያው ያለ ክብር ይለያል። እንደው አሁን የኛ መንግስት አሁን እንደኛ ያለን ሰው እንዴ ይዛል? እስኪ ኮሜንት ጻፉልኝ። እውነት ለመናገር እንደዚህ ያደርጋል? የኛ መንግስት አያደርግም። የዚህ ግን የተለየ ነው፣ ህዝቡን ያነጋገረ ነው። በቲክቶክ በኤፍቢ የሚገርም ማለት ነው። ለኛ ለኢትዮጵያውያን ያለው ክብር፣ ለእኛ ለቅመሞች ያለው ክብር የእውነት ይለያል። የምሬ ነው ምላችሁ። እንዲሁ ምን ልበላችሁ፣ የእውነት የተለየ መንግስት ነው። እኔ እውነት ስነግራችሁ ዛሬ ብቻም አይደለም፣ ባለፈውም አይታችኋል። እንደዚህ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ፣ አቢ ነኝ። ላቢ አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ። አመሰግናለሁ። ሰላማችሁ በዚህት ይበል። አሁንም በአዲስ መጥቻለሁ ወይ የእውነት እኔ ለዚህ ቃላት የለኝም። የምር ስናገር ይለያል፣ በቃ በአጭሩ ይለያል ማለት ነው። እንዲሁም ምን አለ መሰላችሁ የኛ መንግስት ቲክቶክ ላይ አይታችሁ ከሆነ። ምን አለ መሰላችሁ፣ ቲክቶክ ላይ ነው እኔ ያየሁት። እውነት ለመናገር ዱባይ እየሄዳችሁ የምትዘፈዘፉት ለምን ነው አለ። የምሬ ነው ምላቸው። እውነት እኔ አይቻለሁ። ይሄ ማለት ነው። እና እንዲሁም ቅንብር ነው ተው ምናምን ብዬ ነበር፣ ግን ቅንብር አይደለም። ምን የሚገርመኝ አለ፣ ከኢትዮጵያ እየተነሳችሁ ዱባይ ሄዳችሁ የምትዘፈዘፉት ነገር አለ። ልንሰራ ነው የመጣ ነው ይው፣ እንደዚህ የሚያከብር አለ። እዚህ ገባህ አይደለ? እንደዚህ እውነት ይለያል። እኔ እውነት ስነግራችሁ የዚህ ሀገር መንግስት የእውነት ስነግራችሁ ልዩ ነው። ምክንያቱም ጠፍተው የሚሰሩ ራሱ ስንት ስንት ስንት ስንት ኮንትራት ከምንሰራው ይልቅንስ ጠፍተው የሚሰሩት ናቸው የሚበዙት። እውነት ለመናገር ማለት ነው። የምሬን ስነግራችሁ ኮንትራት ሆነው ከሚሰሩት ይልቅንስ ጠፍተው የሚሰሩት ናቸው እዚህ ሀገር የሚበዙት ማለት ነው። ነገር ግን እግዚአብሔር ይመስገን እንደዚህ የሆነ ግር ግርግር ያለ አፈሳ ምናምን የለም። ገባችሁ አይደል በቃ ገባችሁ ይረዳል። እና ደስ ይለኛል። በዚህ አጋጣሚ የእውነት እናመሰግናለን። ከዚህ በላይ ክብር ክብር ስለሰጠህን እናመሰግናለን እላለሁ በዚህ አጋጣሚ። እውነት በሀገራችን እንኳን እንደዚህ አይነት ክብር አይኖርልም። ይሄ ነው ማስበው። ግን እሱ በጣም ምርጥ መንግስት ነው። በዚህ አጋጣሚና ይህን ፎቶ የእውነት ለመናገር በኤፍ ብትገቡ አለም ነው እየተቀባበለው ያለውና በጣም የተገረሙበት እና ያስደመማቸው ያስደምማቸው ፎቶ ነው። የእውነት ለመናገር ሁሉንም ያስደምማል ይሄ ፎቶ የመርስ ነግራችሁና፣ ምክንያቱም እስኪ እናንተ ሆናችሁ ስታስቡት ማለት ምን ትላላችሁ? በጣም ለየት ያለ ነው የእውነት ለመናገር እና እኔ ራሱ ቃላት አጣላት አለው እንደዚህ ለምሰጠን ክብር የእውነት እናመሰግናለን እንላለሁ። በዚህ አጋጣሚ አሁን ይችን እህታችንን አስባችሁታል? ማለት እኔ እንጃ ምን እንዲህ እምል አላውቅም። እና የእኛ ሰብየው ማለት ነው የእኛ እስኪ ተመልከት፣ ይሄንን ተመልከት፣ ይሄንን አንተ ግን እኛ እንዱባይ እየሄዳችሁ ለምን ነው የምትዘፈዘፉት ብልህናል። እኛ ግን ልንዘፈዘፍ ሳይሆን የመጣ ነው ልንሰራ ነው። አባቴ አገራችን ላይ ቤት ስንሰራ ቤታችንን ታስፈረሰብና አለ ቦታ ስንገዛ ቦታችንን ታስወስድብናለ። ቤታችንን በእንትን ታስፈርስብናለ። እንኳን እኛን እዛ አደላ ልታስቀምጠን ቀርቶ አይደለም እዚህም ለፍተን የሰራ ነውን ቤት እያስፈረስክብን እኮ ነው አባቴ። ታዲያ ሂዳችሁ ዱባይ ለምን ትዘፈዘፋላችሁ? ትለናለ። ቤታችንን የሰራ ነውን ቤት እያስፈረስክብን፣ ቤታችንን እያስቀማህን፣ የእውነት እኮ ነው ቦታችንን እያስቀማህ ቤታችንን እያስቀማህን፣ ታዲያ እኛ ምን እንሆን? ይኸው እንደዚህ አክብሮ የሚንከባከብ አለዚህ ክብር የሚሰጥ እዚህ ጋር ለሚሰሩ እህቶቻችን አየህ፣ ክብር የሚሰጥ አለዚህ ገባህ። አንተ እንኳን እኛን ጥሩ ደረጃ እንድንደርስ ማረቅ አይደለም፣ እየለፋንበትን አፈር ድሜ የጋጥንበትን እንኳ ቤታችንን ባታስፈርስብንላለሁ፣ በዚህ አጋጣሚ እውነቴን ነው። ቦታ ይቀማል፣ ቤት ይፈርሳል። እውነት ነው። ስንት እህቶቻችን ቅመሞች ናቸው ቤታቸው የፈረሰባቸው ቦታቸውን የተቀሙት። የምሬ ነው። ተስፋተው ተስፋተው አንድ ነገር ደግሞ ለመክራችሁ የሚገባው ነገር አለኝ። አንድ ምክር፣ ይህም ምክር ከወደዳችሁት ላይክሸር አድርጉት። እስከ መጨረሻው ከሰማችሁት እባካችሁ፣ እዚህ ጋር ሆናችሁ ወንድሜን እህቴን አምናት አለሁ አምነዋለሁ እያላችሁ ብር እምትልኩ ቤት ስሩልን እያላችሁ ብር የምትሰጡ የምሬ ነው ምላችሁ፣ ባካችሁ ተጠንቀቁ። እውነት ነው ምነግራችሁ እዚህ ጋ ሆኖ ሲጀመር ወንድሜ ቤት ስራልኝ ማለት ጥሩ አይደለም። የመርስ ነግራችሁ ቁሞ ያሰራላችሁም ልክ እንደ ራሱ አስርጎ ቁሞ የሚያሰራላችሁ ሰው የለም። የምሬ ነው ምነግራችሁ። ስለዚህ ተጠንቀቁ። አይታችኋል። አንድ ሄታችን ምን እንዲሆነች ሁሉንም ነገር ሰርጣ ጨርሰ አስራ ሁለት አመት ለፍታ ቤቷንም አሰርተንልሻል ሁሉን ነገር አስተካክለንልሻል ብለዋት ተነስታ ኢትዮጵያ ገባች ኢትዮጵያ ስትገባ ብርም የለሽም ቤትም የለሽም አሏት ይህንን ሲሏት እንግዲህ ወደ የማይቀረው አለም ሄደች ምን ታርግ ታዲያ ምን ተስፋ አላት ታዲያ ተጠንቀቁ ጥንቃቄ አርጉ እንደዚህ አይነትን ትምህርት ስሙ እውነቴን ነው ምላችሁ መልካም የሚያስተምርን ትምህርት ስሙ ለእናንተ ለወደፊት ቢዝነስ የሚያስተምራችሁን ትምህርት ተማሩ እውነቴን ነው እዚህ ሚዲያ ላይ እሷ ለምከፍለው ብር ለዋይፋይ፣ እሷ ለምከፍለው ሴትዮዋ፣ የሚጠቅማችሁን ነገር ወደፊት ገብታችሁ የምትሰሩትን ነገር ምን ያዋጣል፣ ምን ብንሰራ ይሻላል የሚለውን ሚዲያ ላይ ተማሩ። የሚጠቅማችሁ ይሄ ነው ማለት ነው። እውነቴን ነው የምላችሁ። እዚህ ተምራችሁ ትሄዳችሁ፣ ነገ ይጠቅማችኋል። የምትሰሩት ስራ አያስቸግራችሁም፣ አያስቸግራችሁ። በቃ አሁን ለምሳሌ ዳቦ ቤት እንክፈት ካላችሁ ዳቦ ቤት ከመክፈታችሁ በፊት ትምህርት መውሰድ ያለባችሁ ገባችሁ አይደለም! ሻይ ቡና ንክፈት ካላችሁ ሻይ ቡና ከመክፈታችሁ በፊት መማር አለባችሁ። ጸጉር ቤትም ቢሆን እንደዛው የምትሰሩትን ስራ ራሳችሁ ሳትማሩ መክፈት የለባችሁ እውነት ስነግራችሁ እናንተ ተምራችሁ ነው መክፈት ያለባችሁ ተምራችሁ ስትጨርሱ ያንን ስራ ትከፍታላችሁ አያችሁ ይቀላችኋል ይሄ ነው ጁስ ቤት ብትከፍቱ ቁርስ ቤት ብትከፍቱ መጀመሪያ ትምህርት መውሰድ ያለባችሁ። ለምሳሌ ቁርስ ቤት ብትከፍቱ ፓስታ አንድ ፓስታ ስንት መውጣት አለበት? ብዙ ነገር ያንን ያንን ያንን ማስላት መማር አለባችሁ። ሳትማሩ ዝም ብላችሁ አንዲ ስራ ላይ ሂዳችሁ ዝፍቅ እንዳትሉ። እንደዛ ከሆነ ትከስራላችሁ። የእህትነት ምክኔ ነው። ተተመቻችሁ ላይክ አርጉት ሼር አርጉት። እወዳችኋለሁ። አንዳንዴ እንደዚህም ባወራ ይሻለኛል ብዬ አስባለሁ። ምክንያቱም በቃ አንዳንዴ የሚጠቅመንን ነገር ሸር ማረግ ጥሩ ነው እና ከተመቻችሁ በድጋሚም የምሰጣችሁ ምክር ይኖረኛል። ስለዚህ ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ይሄ ነው እንደዚህ አክብሮ የሚያስቀምጥ መንግስት አለዚህ። የእኛ ግን እኛን ዝቅ ነው የሚያደርገው።